ኤርትራና ኢትዮጵያ በቀይ ባህር ጉዳይ ውጥረት ውስጥ በገቡበት አጋጣሚ ሩሲያ የባህር ኃይል ምክትል አዛዣዋን ወደ አዲስ አበባ ልካለች። ሞስኮ እና አዲስ አበባ በቀይ ባህር ላይ በጋራ ለመሰለፍ የባህር ኃይል ስምምነት አድርገዋል የሚል መረጃ ተሰምተዋል። ከመሼ የተሰማውን መረጃም እናስደምጣችኋለን። ሁለት ዓመት ያስቆጠረው የአማራ ክልል ጦርነት ለማስቆም ተኩስ አቁም ታውጆ የፖለቲካ እስረኞች እንዲፈቱ ተጠየቀም። መንግስት፣ ተኩስ አቁም አውጆ ከፋኖ ጋር ለመደራደር ዝግጁ እንዲሆንና እንደ ክርስቲያን ታደለ ያሉ የአማራ የፖለቲካ እስረኞችን እንዲፈታ ቅድመ ሁኔታ ተቀምጦለታል። ቅድመ ሁኔታውን ማን አስቀመጠው የሚለውን በዝርዝር እናስደምጣችኋለን። ፈረንሳይ በአፋር በኩል የኤርትራና የኢትዮጵያ ጦር መፋጠጣቸውን አስታወቀች። ፈረንሳይ የኢትዮጵያና የኤርትራ ጦር በአፋር ግንባር ጦርነት ሊገጥሙ ይችላሉ በሚል ዜጎቿ እንዳይንቀሳቀሱ ማስጠንቀቂያ ሰጥታለች። ፈረንሳይ በአፋር ግንባር ተፈጥሯል ስላለችው ፍጥጫም እነግራችኋለን። መቀሌን ለደብረ ጽዮን ቡድን አስረክበው አዲስ አበባ የሚገኙት ጌታቸው ረዳም ለዲፕሎማቲክ ማህበረሰቡ ስለ ትግራይ አሁናዊ የጸጥታ ሁኔታ ማብራሪያ ሰጥተዋል። ጌታቸው አዲስ አበባ ላይ በዲፕሎማቶቹ ፊት እስከ ዛሬ የተደበቁ መረጃዎችን ማጋለጣቸው እያነጋገረ ነው። ዝርዝሩን እንመለስበታለን። ይህ አንድ አፍታ ነው። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች፣ ከአንድ አፍታ ለአሁኑ የተደመጡና የተመራረጡ ትኩረት የሚስቡ ሰበር መረጃዎችን አጠናክረን መጥተናል። እንደተለመደው እስከ መረጃችን ፍጻሜ ድረስ አብራችሁን ትዘልቁ ዘንድ ግብዣችን ነው። ሩሲያና ኢትዮጵያ በባህር ኃይል ትብብር ለማድረግ መስማማታቸው ከመሸ ተሰምቷል። ኤርትራና ኢትዮጵያ በቀይ ባህር ጉዳይ ውጥረት ውስጥ በገቡበት አጋጣሚ ሩሲያ የባህር ኃይል ምክትል አዛዧን ወደ አዲስ አበባ መላኳ ተሰምቷል። ኢትዮጵያና የሩሲያ የባህር ኃይሎች በትብብር መስራት በሚቻሉባቸው ጉዳዮች ዙሪያ መወያየታቸውን ከመሸ ከወደ ቢሸፍቱ ተሰምቷል። የሩሲያ ባህር ኃይል ምክትል አዛዥ አድሚራል ቭላዲሚር የተመራው ልኡካን ወደ ኢትዮጵያ መግባቱ የተሰማው በድንገት ከመሸ ነው። የሩሲያ ባህር ኃይል ልዑካን የኢትዮጵያ ባህር ኃይል የሚገነባቸውን የባህር ኃይል ተቋማት ጠቅላይ መምሪያና ቢሸፍቱ የሚገኘውን ማሰልጠኛ ማዕከል ጎብኝቷል ተብሏል። ሁለቱ አገራት በቀይ ባህር የኢትዮጵያ ባህር ኃይል ጋር በሚኖሩ ትብብሮች ዙሪያ ምክክር መደረጉን የኢትዮጵያ መከላከያ ሰራዊት መረጃ ያመላክታል። የኢትዮጵያ ባህር ኃይል ምክትል አዛዥ ለኦፕሬሽናል ኮማንዶ ጀማል ቱፊሳ ትብብሩ በስልጠናና አቅም ግንባታ ዙሪያ ያተኮረ መሆኑን ጠቅሰዋል። ሁለቱ አገራት በጋራ ባህር ኃይልን በሚያጠናክሩና በቀጣይ ትብብሮችን ለማመቻቸት የሚያስችል ስምምነት ተፈርሟል ተብሏል። በቀጣይም አብሮ በመስራት ተቋማችን የጀመረውን የባህር ኃይል ግንባታን ለማጠናከር መምከራቸውን የመከላከያ መረጃ ያመላክታል። በዓለም አቀፍ ውሃ ላይ የሀገራችንን ጥቅም ለማስከበር ዝግጅታችንን የበለጠ ለማጠናከር መክረናል ብለዋል። ኢትዮጵያ ገና የባህር በር ሳታገኝ ሞስኮና አዲስ አበባ በባህር በር ላይ በጋራ ለመስራት ስምምነት መፈራረማቸው ከጀርባ ያለቀ ነገር አለ ወይ የሚያስብል ጥያቄ አጭሯል። ምንም እንኳን ኢትዮጵያ በአሁኑ ወቅት የራሷ የባህር በር ባይኖራትም የባህር ኃይል ጦር አደራጅታ እየተንቀሳቀሰች ነው። ኢትዮጵያ በቀይ ባህር ላይ ታሪካዊ ባለቤትነት ጥያቄ አንስታም ከኤርትራ ጋር ውጥረት ውስጥ ገብታለች። ምንም እንኳን ኤርትራ የቀይ ባህርን ጉዳይ ጉዳይ አታንሱት የተዘጋ ፋይል ነው ብትልም፣ ኢትዮጵያ በአሰብ ላይ ታሪካዊ ጥያቄ አንስታ ከተሳካ በሰላም ካልሆነ በኃይል አማራጭ ለመቆጣጠር እየተዘጋጀች ነው። ፈረንሳይ በአፋር በኩል የኤርትራና የኢትዮጵያ ጦር መፋጠጣቸውን አመላከተች። አውሮፓዊቷ አገር ፈረንሳይ የኢትዮጵያና ኤርትራ ጦር በአፋር ግንባር ጦርነት ሊገጥሙ ይችላሉ በሚል ዜጎቿ እንዳይንቀሳቀሱ ማስጠንቀቂያ ሰጥታለች። የፈረንሳይ መንግስት የውጭ ጉዳይ ሚኒስትር ዜጎቹ ወደ አፋርና ትግራይ እንቅስቃሴ እንዳያደርጉ ማስጠንቀቂያ ሰጥተዋል። የአገሪቱ ውጭ ጉዳይ ሚኒስትር ባወጣው የጉዞ ማስጠንቀቂያ በቀጠናው ጦርነት ሊፈነዳ እንደሚችል ጠቅሶ ኤርትራና ኢትዮጵያ ወደሚዋሰኑባቸው ሁለት ክልሎች ለመሄድ ያሰቡ ዜጎች ጉዞ እንዲሰርዙ አስጠንቅቋል። በትግራይ በኩል በተለይ የደብረ ጽዮን ቡድን ወደ ተቆጣጠረባቸው አዲግራትና ዋና ከተማዋ መቀሌ ፈረንሳዊያን ፈጽሞ እንዳይሄዱ ጥብቅ ማሳሰቢያ ሰጥቷል። ሻቢያ ጋር አብሯል የሚባለው የደብረ ጽዮን ቡድን ከኤርትራ ድንበር በቅርብ ርቀት ላይ የሚገኘውን አዲግራት ከተማን መቆጣጠሩ የኢትዮ ኤርትራ ጦርነት ውጥረቱን አባብሶታል። በትግራይ ክልል ውስጥ ያለው ሽኩቻ ወደ ጦርነት መሳሪያ ግጭት መለወጡን ጠቅሶ በዛው የሚገኙ ፈረንሳዊያን በተቻለ ፍጥነት ክልሉን ለቀው እንዲወጡ አሳስቧል። ዜጎቹ ከአካባቢው ለመውጣት የሚፈልጉ አስቻይ እርዳታ ካለ እንዲጠይቁም የፈረንሳይ የጉዞ ማስጠንቀቂያ ያመላክታል። በኢትዮጵያና በኤርትራ መካከል ያለው ውጥረት የመጨመር ምልክቶች እየታዩበት መሆኑን የጠቀሰው ሚኒስትሩ የፈረንሳይ ዜጎች ወደ አፋር እንዳይንቀሳቀሱ አስጠንቅቋል። በአፋር ክልል በተለይ ሰሜናዊ ክፍል አጋማሽ ድረስ ፈረንሳውያን በፍጹም መንቀሳቀስ እንደሌለባቸው ሚኒስቴሩ አሳስቧል። በአፋር ክልል የሚገኘውን የኤርታሌ እሳተ ገሞራ ለመጎብኘት እቅድ ያላቸው ፈረንሳውያንም ፕሮግራማቸውን እንዲሰርዙም ማሳሰቢያ ሰጥቷል። በአሁኑ ወቅት ወደ አካባቢው መንቀሳቀስ ሊፈነዳ ጫፍ እየደረሰ በሚነገርለት የኢትዮ ኤርትራ ጦርነት ውስጥ ሊያስገባ ይችላል ተብሏል። ፈረንሳይ ለዜጎቿ በሰጠችው የጉዞ ማስጠንቀቂያ በተለይ በሁለቱም ክልሎች ኤርትራና ኢትዮጵያ የሚያዋስኑ አካባቢዎች አደገኛ ዞን ውስጥ አስገብተዋለች። በአሁኑ ወቅት ኤርትራና ኢትዮጵያ ከሚዋሰኑባቸው አካባቢዎች መካከል አንዱ በሆነው በአፋር በኩል ድንበር ላይ መካናይዝድ ጦር እያሰለፉ መሆኑ እየተነገረ ነው። ውጥረቱ ከቀን ወደ ቀን መጨመሩን ተከትሎ አሜሪካን ጨምሮ የተለያዩ ሀገራት አስቀድመው ለዜጎቻቸው የጉዞ ማቆም ማስጠንቀቂያ ሰጥተዋል። ሀገራቱ በጉዞ ማስጠንቀቂያ ካርታ መረጃቸው በተለይ በኢትዮጵያና ኤርትራ ድንበር አካባቢ የሚገኙ አካባቢዎችን በአደገኛ ዞን ውስጥ አስገብተዋቸዋል። በአማራ ክልል የተኩስ አቁም እንዲደረግና የፖለቲካ እስረኞች እንዲፈቱ ተጠየቀ። ሁለት ዓመት ያስቆጠረው የአማራ ክልል ጦርነት እንዲቆምና የፖለቲካ እስረኞች እንዲፈቱ ለመንግስት ጥያቄ እንደቀረበለት ተሰምቷል። ጥያቄውን ያቀረበው በአማራ ክልል አጀንዳ ለመሰብሰብ ዝግጅት ጨርሻለሁ ያለው የኢትዮጵያ ሀገራዊ ምክክር ኮሚሽን መሆኑ ታውቋል። በክልሉ ያለው ጦርነት በቀጠለበትና የአማራ ፖለቲከኞች በታሰሩበት ሁኔታ የምክክር አጀንዳ መሰብሰብ ትርጉም አይኖረውም መባሉን ተከትሎ ኮሚሽኑ ለመንግስት ቅድመ ሁኔታ አስቀምጧል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርያ ለዚሁ ጉዳይ ወደ ባህር ዳር አቅንተው ካረጋ ከበድ አስተዳደር ጋር መምከራቸው ታውቋል። ኮሚሽኑ ካረጋ ከበድ አስተዳደር ጋር ባደረገው ውይይት አጀንዳ ለመሰብሰብ በቅድሚያ የተኩስ አቁም አዋጅና የፖለቲካ እስረኞችን መንግስት እንዲፈታ እንደ ቅድመ ሁኔታ መጠየቁን አስታውቋል። የፖለቲከኛ እስረኞች እንዲፈቱና ተኩስ ማቆም እንዲታወጅ የጠየቀው ጦርነት በቀጠለበትና ፖለቲከኞች በታሰሩበት ሁኔታ አጀንዳ አሰባስባለሁ ማለቱ ብርቱ ተቃውሞ ከገጠመው በኋላ ነው። ኮሚሽኑ ክልሉ አሁን ባለበት የ ጦርነት ሁኔታ ውስጥ እና የህዝብ ወኪል ፖለቲከኞች በታሰሩበት ሁኔታ አጀንዳ ሰበሰብኩ ቢል የአማራ ህዝብ እንዳልተወከለ እንደሚቆጠር የተለያዩ አካላት አስጠንቅቀዋል። ከመንግስት ጋር እየተዋጋ የሚገኘው ፋኖ እና የተለያዩ የአማራ ፖለቲካ ኃይሎች እንዲሁም አገር አቀፍ ፖለቲካ ፓርቲዎችን ጨምሮ የኮሚሽኑን አካሄድ ተቃውመውታል። እነዚህ ኃይሎች ተቃውሞ በጦርነት ላይ ከሚገኘው ክልል በምርጫ ድምፅ የተሰጣቸውን ጨምሮ የህዝብ ወኪል ፖለቲከኞች በሌሉበት አጀንዳ ለመሰብሰብ መሯሯጥ ትርፉ ኪሳራ ነው የሚል ነው። ይኸው ቅሬታ በተለያዩ አካላት በከፍተኛ ሁኔታ መስተጋባቱን ተከትሎም ኮሚሽኑ በክልሉ ላካሄድ ነው ካለው አጀንዳ ልየታ ምክክር አስቀድሞም ለመንግስት ቅድመ ሁኔታን አስቀምጧል። በትናንቱ የባህር ዳር ከተማ የኮሚሽኑ አመራሮችና የአረጋ ከበድ አስተዳደር ውይይት ላይ አስቻይ ሁኔታ መፈጠር አለበት መባሉ ተሰምቷል። ኮሚሽኑ ወደ ባህር ዳር ያቀነው የአጀንዳ ማሰባሰብ የምክክር መድረክ በሚካሄድበት አስቻይ ሁኔታ ላይ ከአረጋ ከበድ አስተዳደር ጋር ለመምከር መሆኑን አስታውቋል በምክክሩ ኮሚሽኑ በአማራ ክልል የአጀንዳ ልየታ የምክክር ምዕራፍ ለማካሄድ የተኩስ አቁምና የፖለቲካ እስረኞች መፈታትን እንደ ቅድመ ሁኔታ አስቀምጠዋል። ኮሚሽኑም ምክክሩን አካታች በሆነ ሁኔታ ማከናወን እንዲቻል በማንኛውም አካባቢ በፖለቲካ ጉዳዮች ምክንያት የታሰሩ እስረኞች እንዲፈቱ እንደ ቅድመ ሁኔታ አስጠይቋል። ለዚህም ያረጋ ከበድ አስተዳደር በራሱ በኩል እርምጃ እንዲወስድና በሌሎች ላይም ግፊት እንዲያደርግ ኮሚሽኑ መጠየቁን አስታውቋል። በክልሉ ከጦርነቱ ጋር በተያዘ ፖለቲከኞችን ጨምሮ በአስር ሺዎች የሚቆጠሩ ሰዎች በስር ላይ ይገኛሉ። ከጦርነቱ ጋር በተገናኘ ከክልሉ ውጭ እንደ አዲስ አበባ፣ ኦሮሚያ፣ ደቡብ ባሉ አካባቢዎች በርካታ አማራዎች መታሰራቸውን የሰብአዊ መብት ድርጅቶች ማጋለጣቸው ይታወሳል። ኮሚሽኑ የጠቀሰው ሌላው ቅድመ ሁኔታ በክልሉ ያለው ጦርነት ቆሞ አስቻይ የምክክር ሁኔታ እንዲኖር ተኩስ አቁም እንዲታወጅ ነው። ኮሚሽኑ ራሱ የክልሉ መንግስት ተኩስ አቁም ያለው ብሎ በማወጅ የመጀመሪያውን እርምጃ ይውሰድ በማለት መንግስት ተኩስ አቁም እንዲያውጅ ጠይቋል። አረጋ ከበደ የቀረበለትን ቅድመ ሁኔታ በራሱ መፈጸምና በሌሎች ላይ ጫና መፍጠር ይችላል የሚለው ጉዳይ ጥያቄ የሚነሳበት ነው። መንግስት ተኩስ ለማቆምና የፖለቲካ እስረኞችን ለመፍታት ፈቃደኛ ካልሆነ ኮሚሽኑ ምን ሊያደርግ እንደሚችል ያለው ነገር የለም ጌታቸው ረዳ የፕሪቶሪያው ስምምነት መፍረሱን በዲፕሎማቶች ፊት አረጋገጡ። መቀሌን ለደብረ ጽዮን ቡድን አስረክበው አዲስ አበባ የሚገኙት ጌታቸው ረዳም ለዲፕሎማቲክ ማህበረሰቡ ስለ ትግራይ አሁናዊ የጸጥታ ሁኔታ ማብራሪያ ሰጥተዋል። ጌታቸው መቀመጫቸውን አዲስ አበባ ላደረጉ የዲፕሎማቲክ ማህበረሰብ አባላት ማብራሪያ የሰጡት ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር ነው። ጌታቸው በማብራሪያቸው ሕገወጥ ቡድኑ ጊዜያዊ አስተዳደሩን በኃይል ለማፍረስ በፈጠረው ችግር የፕሪቶሪያውን ስምምነት በግልጽ ንዶታል በማለት ስምምነቱን ማፍረሱን ተናግረዋል። ጊዜያዊ አስተዳደሩ በፕሪቶሪያው የሰላም ስምምነት መሰረት የተመሰረተ ግልጽ ኃላፊነትና ህጋዊ ቅቡልነት ያለው አስተዳደር ነው ብለዋል። ይሁን እንጂ አሜሪካን ጨምሮ የበርካታ ሀገራት አምባሳደሮች በተገኙበት ማብራሪያ የሰጡት ጌታቸው ሲሆኑም በፕሪቶሪያው ስምምነት መሰረት የተመሰረተው ጊዜው አስተዳደሩ ፈርሷል ብለዋል። አስተዳደሩ የፈረሰው ህጋዊ ተቀባይነት ያጣ አንድ የህወሓት ቡድን ከተወሰኑ የታጣቂ መሪዎች ጋር በመተባበር በፈጸመው መፈንቅለ መንግስት ነው ብለዋል። ጌታቸው የወነጀሉት የደብረ ጽዮን ቡድን ከኤርትራ ድንበር ጫፍ እስከ መቀሌ ከተሞችን እየተቆጣጠረ ስልጣን በኃይል በመንጠቅ መቀጠሉን ለዲፕሎማቶቹ አስረድተዋል። ጌታቸው በማብራሪያቸው የትግራይ ህዝብና ጊዜያዊ አስተዳደሩ የፕሪቶሪያውን የሰላም ስምምነት በትክክል እንዲተገበር እንደሚፈልጉ ገልጸዋል። ነገር ግን ህገወጥ ያሉት ቡድን ጊዜያዊ አስተዳደሩን በኃይል ለማፍረስ በፈጠረው ችግር የፕሪቶሪያው ስምምነት በግልጽ እንዶታል ብለዋል። በፕሪቶሪያው የሰላም ስምምነት መሰረት ተፈናቃዮች ወደ ቀያቸው ለመመለስና ታጣቂዎችን መልሶ ለማቋቋም የተጀመረውን ጥረት በዚህ ቡድን መስተጓጎሉንም ገልጸዋል። ጌታቸው በትናንቱ መግለጫቸው የፕሬትሪያው ስምምነት በአግባቡ ተፈጻሚ እንዳይሆን እንቅፋት የሆነው ራሱ ህዋት መሆኑንና እርሳቸው ዋሽተው የፌዴራል መንግስቱን ሲከሱ እንደነበርም ተናግረዋል። ጊዜው አስተዳደሩን በኃይል በማፍረስ የፕሬትሪያውን የሰላም ስምምነት ያፈረሰው ጥቂት የህወት አመራሮችና ጄኔራሎች መሆናቸውን ዓለም አቀፉ ማህበረሰብ ይወቅልኝ ብለዋል። የደብረጽዮን ቡድን ህወት ከጄኔራሎች ጋር በመተባበር የታጠቀውን ኃይል ተጠቅሞ የጊዜውን አስተዳደሩን መዋቅር እስከ ላይ ያፈረሰ ነው ብለዋል። ትግራይ በአሁኑ ወቅት በቀውስ አፋፍ ላይ ትገኛለች ያሉት ጌታቸው አለም አቀፉ ማህበረሰብ እንዲረባረብ ጠይቀዋል። ትግራይን ወደ ብጥብጥና ትርምስ ያስገባው ኃይል ለማስቆም አስፈላጊውን ጫና እንዲደረግ ጌታቸው ለዲፕሎማቶቹ ጥሪ አቅርበዋል። በዚሁ መድረክ ላይ የትግራይን ወቅታዊ ሁኔታ በተመለከተ ማብራሪያ የሰጡት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በበኩላቸው ተመሳሳይ ውንጀላ አቅርበዋል። የፌዴራል መንግስት የፕሪትራውን ስምምነት ሙሉ በሙሉ ለመተግበር በትኩረት እየሰራ ቢሆንም ህወሓት እንቅፋት እንደፈጠረበት ተናግረዋል ተናግረዋል። አሁንም ቢሆን ስምምነቱን ለመፈጸም ቁርጠኛ ነኝ ያለው የፌዴራል መንግሥት በትግራይ ክልል የተከሰተውን ወቅታዊ ሁኔታም በትኩረት እየተከታተለ መሆኑን ጌዲዮን ተናግረዋል። ይሁን እንጂ የፌዴራል መንግስቱ መውሰድ ያለበትን እርምጃ ከመውሰድ ይልቅ እንደ ገለልተኛ አካል ጉዳዩን እየተከታተልኩት ነው ማለቱ ጥያቄ አስነስቷል። ፕሪቶሪያውን ስምምነት አዋዋይ አፍሪካ ህብረት ያለውን አቋም በመድረኩ ላይ ለዲፕሎማቶቹ ይፋ አድርጓል። የህብረቱ የፖለቲካም የሰላምና ደህንነት ኮሚሽን አምባሳደር ባንኮሌ አዲወይ በትግራይ የተፈጠረውን ውጥረት ያለውን ሁኔታ በሰላማዊ መንገድ እንዲፈታ ሁሉም ጥረት ማድረግ አለበት ብለዋል። የአፍሪካ ህብረት ችግሩን በሰላማዊ መንገድ እልባት ለመስጠት በሚደረገው ጥረት አስፈላጊውን ድጋፍ እንደሚያደርግም ገልጸዋል። በትግራይ የተፈጠረው አሁናዊ ውጥረት በእጅጉ እንዳሳሰበው ህብረቱ ዛሬ ባወጣው መግለጫ አስታውቋል። በክልሉ ሰላምና መረጋጋት አስፈላጊ መሆኑን አጽንኦት በመስጠት የጠቀሰው ድርጅቱ ሁለቱ ወገኖች ራሳቸውን እንዲቆጥቡና ገንቢ ውይይት እንዲያካሄዱም ጥሪ አቅርቧል። ትራምፕ ኒኩለር ከታጠቀችው ሰሜን ኮሪያ መሪ ጋር ጥሩ ግንኙነት አለኝ አሉ። ዶናልድ ትራምፕ በመጀመሪያው ሥልጣን ዘመናቸው ወቅት በርካታ ስብሰባዎች ካደረጉ ከሰሜን ኮሪያ መሪ ኪም ጆንግ ኡን ጋር ጥሩ የሚባል ግንኙነት እንዳላቸው ተናግረዋል። ትራምፕ በዋይት ሀውስ ከኔቶ ዋና ጸሐፊ ጋር ማርክ ሩቲ ጋር በነበራቸው ስብሰባ ወቅት ከኪም ጋር ግንኙነት ለመፍጠር እቅድ እንዳላቸው ተጠይቀዋል። ትራምፕ ከኪም ጋር ጥሩ ግንኙነት አለኝ፣ የሚሆነውን እናያለን፣ ነገር ግን በእርግጠኝነት ኒውክሌር ያለው የሚል ምላሽ ሰጥተዋል። ትራምፕ ለሁለተኛው የስልጣን ዘመናቸው ባለፈው ጥር ወር ባለ ሲመታቸውን በፈጸሙበት ወቅት ሰሜን ኮሪያን ኒውክሌር የታጠቀች ነች ማለታቸው ይታወሳል። ትራምፕ ሰሜን ኮሪያን የኒውክሌየር ትጥቋን እንድትፈታ ከማድረግ ይልቅ የጦር መሳሪያ ቅነሳ ንግግር ላይ ሊያተኩሩ ይችላሉ የሚል ጥያቄ ፈጥሮ ነበር። የሩሲያና ቻይናን የኒውክሌር መሳሪያ በተመለከተ ትራምፕ ቁጥሩን መቀነስ ከቻልን ትልቅ ስኬት ነው፣ ብዙ መሳሪያ አለን ኃይሉም ጥሩ ነው ብለዋል። ትራምፕ ኪም ብቻ ሳይሆን ህንድ፣ ፓኪስታንና ሌሎች የኒውክለር ጦር መሳሪያ ስላላቸው እነሱም በቅነሳ ንግግሩ ላይ እንዲካተቱ እንፈልጋለን ሲሉም ተናግረዋል። ይሁን እንጂ የዋይት ሐውስ ባለስልጣናት ትራምፕ በመጀመሪያው ስልጣን ዘመናቸው እንዳደረጉት ሁሉም ሰሜን ኮሪያ ሙሉ በሙሉ የኒውክለር ትጥቋን እንድትፈታ ይፈልጋሉ ብለዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ የጃፓንና የደቡብ ኮሪያን አቻቸውን ሰሜን ኮሪያም በተመድ የጸጥታው ምክር ቤት ውሳኔ መሰረት የኒውክለር ትጥቋን እንድትፈ ለመፈታም እንደሚፈልጉ ግልጽ አድርገዋል። ባለፈው ሳምንት ከፍተኛ ስልጣን ያላቸው የኪም እህት ኪም ዮጆንግ የትራምፕ አስተዳደርን ትንኮሳት አጠናክሯል በሚል ከሰውታል። በዚህ ሳምንት ደግሞ ሰሜን ኮሪያም ትራምፕ ወደ ዋይት ሀውስ ከገቡ በኋላ ለመጀመሪያ ጊዜ በርካታ የባለስቲክ ሚሳይሎችን አስወንጭፏለች።